አንተ አይነት ተስፋ ያደርጋል፣ የሁሉም አይነት ተስፋ ያደርጋል። የእጅህን በረከት ይጠብቃል፣ የእጅህን በረከት ይጠብቃል። እንደ እግዚአብሔር ወይኔ፣ ድንቅ ክብሩ ሁሉ ላንተ ይሁን። እኔ ንጉሥ ኢየሱስ ክርስቶስ አመሰግንህ ዘንድ እቀኝልህ ዘንድ አደንቅህ ዘንድ ምክንያት የምትሉ ነው። አባቴ ሆይ ክብር ላንተ ይሁን። አንተ ስለረዳኸኝ፣ አንተ ስላበረታኸኝ፣ ሁሉ ባንተ ሆነ። ንጉሥ ኢየሱስ ክርስቶስ በህይወቴም የሆነው የሚሆነው እያንዳንዱ ነገር ስለ ረዳኸኝ፣ አባቴ አንተ ስለደገፍከኝ ስላሳለፍከኝ ደግሞ እንዳደንቀ ስለወደድክ አንደበቴ እንዲዘምርልህ እንድደነቅልህ ስላደረከኝ አመሰግናሃለሁ። ክብሩን አንተ ውሰድ የሰራ ጌታ እግዚአብሔር